የሰው ልጅ ምሆኑ ነው። ሰው የሚገለው ምሆኑ ነው። የሚዘርፈው ምን ነው። የሚያፈናቅለው ተማርን ምንለው ሰዎች ትምህርቱ የት ላይ ነው? እኔ አይደለሁም ወይ የተበደልኩት? ከፍቶኝ ሳድሬ አልችልስ ላይ ልቤ ንተከታይ ሆኖ ህይወቶ ሲኖር ፍቅርህን፣ ልብህን ገላየዋን አቶ ሲኖር አንተን አንተን ብሎ ሲኖር እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው። እኔ በህይወት እንደለለው ነው የሚሰማው። ሲጀመር ወደ ትዳር ወደ ፍቅር መቀናጣት ውስጥ ከመግባት በፊት ራስንቻ ራስንቻ በደንብ ቁም። ወንድ ልጅ ሌላ ነገር ማሰብ ያለበት መጀመሪያ ቤዚክ ኒድ ማሟላት አለበት እንጂ በሴት ገንዘብ እቁብ ገብታ ነበር እየየ የየ የሚባል ነገር በጣም ያሳፍራል። አዲስ አበባ አፍሪካን አንድ ለማድረግ የሞከረ ሕዝብ ለራሱ አንድ መሆን አቀቶት ስቃይ ውስጥ ነው ያለው። ሰዓት አንዳንድ ኢትዮጵያን ስናስብ ልጆቻችን የሚጠይቁን ጥያቄ አለ። አባቴ እንቅልፍ እኮ እምቢ አለኝ። ሰውን ለእናንተ ያስረከባችሁ ግን ማን ነው? አባቶቻችን። አሁን አባቶቻችሁ ይቱን ያዱ አልፈዋል። ለእኛ ሀገሪቱን አስረክበው አልፈዋል አልፈዋል። እና ታዲያ ለኛ ደግሞ ሀገሩ ማን ነው የሚያስረክበን? እኛ ምን ነው የምታስረክቡ? ምን ነው የምታስረክቡ? ኢትዮጵያዊነት ላይ አብሮነት ላይ ትብብር ላይ አንድነት ላይ መስራት ከኛ ይጠበቃል። የኢትዮጵያ ህገ መንግስት በዘር ፌዴራሊዝም የተዋቀረ ስለሆነ ሀገረ መንግስቱ ኢትዮጵያ አንድነት ላይ መሰራት አለበት ተብሎ ሪፎርም ከመጣ በኋላ ከዘጠኝ ክልል ከዘጠኝ ባንዲራ ወደ ስንት ባንዲራ እያደግን እንደሆነ የምናየው እውነት ነው። እውነት በዘር ፌዴራሊዝም የተሰራና የተዋቀረ ኮንስቲቱሽን ይዘ ኢትዮጵያዊነት አንድነት መስበክ ማለት ጉንጭ ማልፋት ነው የሚሆነ ሃይማኖት እኮ የበላይና የበታች ነው? አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት ባለስልጣን፣ ሀብታም፣ ድሃ፣ እመምተኛ፣ ጤነኛ አላህ ዘንዳ እኩል ናቸው። ፈጣሪ ጌታ ዘንዳ እኩል ናቸው። ይህንን ተግባር ላይ እስታላዋልን ድረስ መቶ ጊዜ ብንረፈልፍ፣ መቶ ጊዜ ብናደርግ፣ በሽም ይቆጠር ብናደርግ ፈጣሪ ጌታ አይሰማነም። የኢትዮጵያዊነት ማለት ክርስቲያን ከሙስሊም ወንድሙ ጋር መስጅድ የሚሰራበት ሙስሊሙ አስተባብሮ ቤተ ክርስቲያን የሚገነባበት አኩሪ ታሪክ ያለን ህዝቦች ነበር። ሰላም ጠና ይስጥልኝ። ክቡራን እና ክቡራት አድማጅ ተመልካቾቻችን በያላችሁበት የዓለም ዳርቻ እንደምን ዋላችሁ? እንደምን አመሻችሁ? እንደምን አደራችሁ? ይህ ቢችላንድ ኢትዮጵያ ነው። አብራችሁን ቆዩም

ቢችላንድ ኢትዮጵያን ሰብስክራይብ እያደረጋችሁ ስለሆነ ከልብ ከልብ አመሰግናለሁ። አብራችሁን ቆይ። ሃይማኖት እኮ የበላይ እና የበታች የለውም። አላህ ዘንዳ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም ቢሃ እመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ይህንን ተግባር ታላዋል ድረስ መቶ ጊዜ ብንለፈልፍ መቶ ጊዜ ብናደርግ በሽ የሚቆጠር ብናደርግ ፈጣሪ እየታ አይሰማ ነው። ይሄን ማወቅ አለብን። መጀመሪያ ልባችንን ንፁህ ማድረግ አለብን። ሥራችንን ንፁህ ማድረግ አለብን። ከተንኮል መመለስ አለብን። ከምቀኝነት መመለስ አለብን። መከባበር አለብን። መተዛዘን አለብን። አንዱ እየበላ እየሟጠጠ፣ የአንዱ ንብረት አንዱ እየወሰደ፣ አንዱ ጦም አዳሪ ነው፣ አንዱ ስንት ቦታ እያለው አንዱ መውደቂያ አንድ ክፍል የሌለው ነው። በዚህ ነው እንዲላህ የሚያዝነው፣ በዚህ ነው እንዲላህ የሚያዝነው። ገና ተወደፊት የሚመጣላህ የደቅነው ያሰበዋለህ ይመስላል። ይህም በቂ አይመስለንም። እውነቱን ሐቂቀውን ስናየው ይመለስልኛል እንደሆን እኛ እንመለስ፣ እኛ እንመለስ። አንዳንድ ጊዜ የሀገር ምልክት የሆኑ አባቶችን ማጣት በጣም ያማል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት ሐጂ ሙፍቲ ባደረባቸው ህመም ምክንያት ባለፉት ቀናት ከዚህ ዓለም በሞት ተለይተው ስርዓተ ቀብራቸው በሚገባቸው ልክ ተከናውኗል። አገር ህዝብ ሲወድህ የግድ የእስልምና እምነት ተከታይ መሆን አይጠበቅብህም። እኒህ አባቶች በህይወት በነበሩበት ጊዜ በነበራቸው ሃላፊነት ለሙስሊም ወገኖቻቸው ብቻ ሳይሆን ለሌላው ሃይማኖት ተከታይ እንደ ታላቅ አባት የሚወሰዱ አርያነት ያላቸው የኢትዮጵያዊነት ዋርካ አይታቸው ከሆነ አቡነ ማትያስ ከፊታቸው ላይ የሚነበበው እምባ የእውነት ትክክለኛ ኢትዮጵያዊነት፣ እስልምናና ክርስትና ለዘመናት ተዋዶ ተከባብሮ ተዋልዶ ወደ ደቡብ ወሎ ደሴ አካባቢ ዙሪያ ብንሄድ ሙስሊም፣ ክርስቲያን ተጋብቶ የሚኖርበት የፍቅር ከተማ ነው። ደሴ አካባቢ፣ ደቡብ ወሎ፣ ወደ ድሬዳዋ ሀረራ አካባቢን ብንሄድ ይሄ ነው ኢትዮጵያዊነት ማለት፣ ይሄ ነው ኢትዮጵያዊነት ማለት፣ ክርስቲያን ከሙስሊም ወንድሙ ጋር መስጂድ የሚሰራበት፣ ሙስሊሙ አስተባብሮ ቤተክርስቲያን የሚገነባበት አኩሪ ታሪክ ያለን ህዝቦች ነበር። ተለያየ መንገድ ይሄ አብሮነታችን፣ ይሄ እሴታችን እየተሸረሸረ ይመጣ ቢሆንም እንደነ ሐጂ ሙፍቲ ያሉ አባቶችን ያብዛልን። ለሐጂ ሙፍቲ ቤተሰቦች መጽናናትን እንመኛለን። ከቢችላንድ ኢትዮጵያ ሐጂ ሙፍቲ ነፍሶት በጀነት ያኑርልን። እንግዲህ ያሳዝናል፣ አንዳንድ ጊዜ ታላላቅ አባቶችን እያጣን በሄድን ቁጥር የሚተካው ትውልድ ኢትዮጵያዊነትን ወይም ሃይማኖታዊ አስተምሮችን በአግባቡ የማይረዳ ከሆነ ነገሮች በተለያየ መንገድ ተጠላልፈው ሀገር ፈተና ላይ የምትወድቅበት ሁኔታ እየተስፋ ላይ ይገኛል። ብዙ ጊዜ እነ ሐጂ ሙፍቲ ለታላቋ ኢትዮጵያ፣ ለአብሮነት፣ ለአንድነት ሰብከዋል። ሐጂን ሙፍቲና የመሳሰሉ አባቶች በክርስትናውም በእስልምናውም ያሉ ሐሳባቸው አላማቸው ሰውነት ላይ እያተኮረ ነው። አንድ እንሁን፣ ሰው እንሁን። ይሄ ዘረኝነት፣ ብሔርተኝነት በኋላ የሚመጣ ጉዳይ ነው። መጀመሪያ የሰው ልጅ ሰው መሆን አለበት ብለው ይሰብኩ የነበሩ አባት ነው ያጣነው። አምሳድ በሐጂ ሙፍቲ ውስጥ ያለው ኢትዮጵያዊነት ነው ሊጋባብን የሚገባው። እንግዲህ በስርዓተ ቀብራቸው ለማየት እንደሞከር ነው። ህዝበ ሙስሊሙ ብቻ ሳይሆን ከእስልምና እምነት ተከታይ ውጭ ያለ የሃይማኖት አባት የሃይማኖት ተከታይ ነው የቀብር ስርዓታቸው ላይ እየተገኙ ። ዛሬ ሁኔታዎች ፈቅደውልን ነገሮችን ልናጣምም ወይም ልናቃና እንችል ይሆናል። በታሪክ ፊት ግን ተመዝግበው ይገኛል። ነገ እኛ ስንታወስ የምናፍርበት ወይ ደግሞ የምንኮራበት ወይም የምንመሰገንበት ቀን ይመጣል። ስለዚህ በተቻለ መጠን የኢትዮጵያዊነት ላይ አብሮነት ላይ ትብብር ላይ አንድነት ላይ መስራት ከኛ ይጠበቃል። አንዳንድ ጊዜ ትላንትን እየወቀስን ትላንትን ደግሞ በሌላ መንገድ ለእኛ ምቹ ሆኖ እስከተገኘ ድረስ ስህተት ነው ብለን የረገምነውን ነገር ዛሬ ደግሞ ይዘን እየ የምንልበትን የኢትዮጵያ ህገ መንግስት በዘር ፌዴራሊዝም የተዋቀረ ስለሆነ ሀገረ መንግስቱ ኢትዮጵያ አንድነት ላይ መሰራት አለበት ተብሎ ሪፎርም ከመጣ በኋላ ከዘጠኝ ክልል ከዘጠኝ ባንዲራ ወደ ስንት ባንዲራ እያደግን እንደሆነ የምናየው እውነት ነው፣ እውነት። ስለዚህ በዘር ፌዴራሊዝም የተሰራና የተዋቀረ ኮንስቲቱሽን ይዘ ኢትዮጵያዊነት አንድነት መስበክ ማለት ይህን ያህል ጉንጭ ማልፋት ነው። ስለዚህ ለዛ ነው ብሄርተኝነት እየጎላ የሚመጣው። የኔ ክልል ነው፣ ይሄ የኔ ወገን ነው፣ ይሄ የኔ መሬት ነው የሚል ጥያቄዎች ባለፉት ዓመታት በኢትዮጵያ የሚያጋጥሙ ክስተቶች ሁሉ የመጣው አንዱ ከህገ መንግስቱ ችግር ነው። ኮንስቲትዩሽን ህጋዊ ሰነድ እና የፖለቲካ ሰነድ ነው። ማንኛውም ህግ ከህገ መንግስቱ የበታች ነው። ማንኛውም አዋጅ ህጎች ሲቀረጹ ከህገ መንግስቱ ሀሳቦች ይቀዳሉ። ህገ መንግስት ደግሞ የህጋዊ ሰነድ ብቻ ሳይሆን የፖለቲካል አይዲዮሎጂም ሰነድ ነው። አይዲዮሎጂ ነው ያ ስርዓት የሚመራበትን ሮድማፕ የሚያሳይ አንበሳ አንበሳን አይበላ ተሁላ ተሁላን አይበላም። ተጎሳው ሌላ ያለን ነው የሰው ልጅ ምሁኑ ነው ሰው የሚገለው ምሁኑ ነው የሚዘርፈው ምሁኑ ነው የሚያፈናቅለው ተማርን ምንለው ሰዎች ትምህርቱ የት ላይ ነው? ትምህርቱኮ እውቀት ማለት ነው። እውቀት መጥፎ ነገር ሁሉ ጥሩ ሊከተል ነው። የራሱን መብት አስከብሮ የሌላ ሊያከብር ነው። የራሱን ሃይማኖት አስከብሮ የሌላን ሃይማኖት ሊያከብር ነው። እንደው ዝም ብሎ ንባብ የሆነ እንደሆነ ከንቱ እውቀት ነው። ከንቱ እውቀት ነው፣ ተማወቁ አለማወቁ ይሻላል ብሏል። መሀይም ነው ያወቀው ሰው መሀይም ነው። አዋቂ የለም ብሎ አይታበል። እተግባር ላይ ታሩ አለ። አንዳንድ ኢትዮጵያን ስናስብ ልጆቻችን የሚጠይቁን ጥያቄ አለ፣ መልሰው የሚከብደን፣ ንዋሻቸው፣ የማንችለው እውነታው፣ የማይደበቅ የአሁን ትውልድ ልጆች በቴክኖሎጂ ኢንፎርሜሽን አላቸው። በእያንዳንዷ ጉዳይ ላይ እነሱም አንዳንድ ጊዜ ከእድሜያቸው በላይ ነገሮችን ይረዱና የሚረከባት ኢትዮጵያ ታሳስባቸዋለች። ሲወርድ ሲወረድ ኢትዮጵያዊነት ከትውልድ ትውልድ ከአያቶቻችን ከአባቶቻችን የተረከብናት ሀገር ነች። ይሄ እውነት ነው። ነገር ግን ለልጄ የማስረክባት ኢትዮጵያ እሱ ነው፣ አሁን ከባድ ይሆነው ያቺ የነጻነት ሀገር ያቺ ዳር ድንበሯ ታፍራ ተከብራ የኖረች ሀገር፣ ያቺ ከሺህ ዓመታት በፊት የተገነባች ሀገር፣ ጠላቶቿን አሰፍራ የምትመለስ የአያቶቿ የጀግኖች ሀገር፣ የአርበኞች ሀገር ወይስ በመንደር በጎጥ በብሔር ተከፋፍላ ዘጠኝ ሃያ ባንዲራ ይዛ በማኅበር የተዋቀረች በእድር የተዋቀረች ኢትዮጵያ ሰዓት እንደምታስብ የቤት ኪራይ የለብህ ምን የለብህ ወጪ አታስብ ምን ነው ያያል ጠይቀህ ጠይቀኝ ለእናንተ ያስረከባችሁ ግን ማነው አባቶቻችን አሁን አባቶቻችሁ የቱ ነው ያሉ አልፈዋል ለእኛ ሀገሪቱን አስረክበውን አልፈዋል አልፈዋል አዎ እና ታዲያ ለእኛ ደግሞ ሀገሩን ማን ነው የሚያስረክበው? እኛ

ብዙ ነገሮችን አሳልፈናል። በጣም ከባድ ነው ለእኔ ከብዶኛል፣ መኖር አልቻልኩ። ስለተከታተላችሁን ስላዳመጣችሁን አመሰግናለሁ። መልካም ጊዜ ይሆንላችሁ። እኔ አይደለሁም ወይ የተበደልኩት? ከፍቶኝ ሳድር አልችል ሲላይ ልቤ ተከታይ ሆኖ ወቶ ሲኖር ፍቅርህን ልብህን

ለፍቅር ነበር መቸገሬ አንተን አንተን እያልኩ ስጭንቅ ሳስ ማደሬ አይሄ